በዛሬው የትምህርት ዝግጅታችን ውስብስብ ፊደላትን እና እንዲሁም ደግሞ ለቴክኖሎጂ ቀመስ ቃላትን የምንጽፍበት ግን ከአማርኛ ፊደላት ውስጥ ባልተለመደ ሁኔታ ተጨማሪ ሆኖ የሚጠቅም የፊደል አይነት ነው። ቨ ለምሳሌ ቨ፣ ቴሌቪዥን። ቴሌቪዥን አሁን የአማርኛ ቃል አይደለም፣ ግን ቴክኖሎጂ ይዞት የመጣ ቀጥታ ከቴክኖሎጂ የተወረሰ ድምፅ ነው፣ ቴሌቪዥን የሚለው ቃል ቫዮሊን እና እንደዚሁም ደግሞ ቫይረስ እነዚህ እነዚህ ነገሮች የአማርኛ ቃል ሳይሆኑ ቀጥታ ቃሉ የተወረሰው ከቴክኖሎጂ ጋር ተያይዞ የመጣ ቃል ነው እና ይሄ ፊደል ከዛ ተጨማሪ ነው። ከአማርኛ መዝገበ ቃላት ላይ አይገኝም፣ ግን ለመጻፍና እንደዚህ እንደዚህ አይነት ነገሮችን ለመጻፍ የሚያገለግል ተጨማሪ ፊደል ነው። ይህንን እናንተን ይመቻችኋል፣ ትይዙታላችሁ፣ ትረዱታላችሁ ብዬ በማስበው ፍጥነት የማነብላችሁ ይሆናል። ሳብስክራይብ በማድረግ ቤተሰብ ሆኑ። ከኔ ጋር ተከታተሉ እስከ መጨረሻው ብትከታተሉ ታተርፉበታላችሁ በ ቡ ቪ ቫ ቬ ቭ ቦ እንግዲህ ይህ ፊደል እያንዳንዱን ቅርጹ የሚለየው ወይም እያንዳንዱ ከቤተሰቦቹ ውስጥ ራሱን የራሱን ቅርጽ የሚቀያይረው አናባቢዎቹን በመቃየር ነው። ለምሳሌ በእንግሊዝኛው በቪኢ ቡ ቢዩ ቪ ቪአይ ባ ቪኤ ቤ ቪአይኢ ቨቪ ቦ ቪኦ እንግዲህ የቅርጻ ቅርጾቹን ተከታተሉ። እናንተ በአማርኛው ያለው ድምጽ ምናልባት ትክክል መጥራት ካልቻላችሁ በእንግሊዘኛው የእንግሊዝኛ ፊደላት የምታውቁ በ ቡ ቡ ቪ ቪ ቫ ቫ ቬ ቬ ቭ ቭ ቮ ቮ በእንግሊዝኛ የጻፍኩት እንጂ ያነበባችሁ በአማርኛ ያሉትን ፊደል ቅርጻቸውን እና እያንዳንዳቸውን በትክክል አይታችሁ በመጻፍ እና ድምፁን በመጥራት መለማመድ ትችላላችሁ። ቀጣዩ ደግሞ ውስብስብ ፊደላት የሚባሉት ናቸው። እነዚህ ውስብስብ ፊደላት ሁለት ፊደላት በአንድ ላይ ሆነው በአንድ ምልክት የተወከሉ ናቸው። ውስብስብ ፊደላት ያስባላቸውም ሁለት ፊደላትን በአንድ ላይ በአንድ ምልክት መያዝ መቻላቸው ነው። ለምሳሌ ሆዋ፣ ይህ ፊደል ሆዋ ይባላል። ሁ እና ዋ የሚባሉ ሁለት ፊደሎች በአንድ ምልክት ሁዋ ተብለው ተጽፈዋል። ሌላው ሉዋ፣ ሉና ዋ ሉዋ። ሁዋ፣ ሁና ዋ ሁዋ። ሟ፣ ሙ ና ዋ ሟ። ሷ፣ ሱ ና ዋ በአንድ ፊደል ተወክለው በአንድ ላይ ቦታን በሚመጥን ሁኔታ። ለምሳሌ ይህም ብትጠቀሙ ወይም ደግሞ ሱዋ ብላችሁ ሱዋ ብላችሁ ብጽፉ ሁለቱም ተመሳሳይ ድምፅ አላቸው። ግን በአንድ ፊደል ተወክለው ሱዋ የሚል ድምፅ ይዘዋል። ሯ፣ ሩ ና ዋ ሯ። ሷ፣ ሱ ዋ ሱ ና ዋ ሷ። ከዚህ በተጨማሪ እናንተ የአማርኛ ፊደሉን ድምጽ መጥራት ባችሉና ቅርጹን መጥራት ባችሉ የእንግሊዘኛ ፊደሉን እንግሊዘኛ ፊደላትን የምትችሉ ልጆች ደግሞ በእንግሊዘኛው እያነበባቸው የአማረኛውን ፊደል ቅርጽ ማየት ትችላላችሁ። ለምሳሌ ሁዋ ለማለት ኤች ዩ አ ኤ ሁዋ ሁዋ፣ ሉዋ ለማለት ኤል ዩ ኤ ሉዋ። ሁለቱ አናባቢዎች ዋ የሚል ድምጽ አላቸው። ዩ ኤ ማለት ነው ዋ ሉዋ ሁዋ ለማለት ኤች ዩ ኤ ሁዋ ው እነዚህ ሁለቱ አናባቢዎች በአንድ ላይ ወይም ሁለቱ ባውሎች ማለት ነው፣ ዋ ይለዋል ማለት ነው። ሙዋ ለማለት ደግሞ ኤም ዩ ኤ ሙዋ። ሱዋ ለማለት ደግሞ ኤስ ዩ ኤ ሱዋ ሱዋ ሩዋ ለማለት ኤር አር ዩ ኤ አር ዩ ኤ ሩዋ ወይም ደግሞ ሩዋ ሩዋ ሷ ሱ ዋ ሷ ኤስ ዩ ኤ ሷ። እናንተ ከሶስቱ አባንዱ መለማመድ ትችላላችሁ። በአማረኛ ለመጻፍ ሁዋ ወይም ሁዋ ሉዋ ወይም ሉዋ ሁዋ ወይም ሁዋ ሙዋ ወይም ሙዋ ሱዋ ወይም ሱዋ ሩዋ ወይም ሩዋ ሱዋ ወይም ሱዋ። ግን በጽሁፍ ውስጥ ስለምታገኛቸው በምንባብ ውስጥ ስለምታገኛቸው የግድ ነው የፊደላቱን ቅርጽ መያዝ ስላለባችሁ ነው። እኔ በዚህኛው መጻፍ አትችሉም፣ ወይም ከፊደል ገበታው ውስጥ ባለው ቃላት ጽፋችሁ መልእክታቸውን ማስተላለፍ ትችላላችሁ። ግን ለማንበብ የግድ ነው ከአማርኛ ቃላት ውስጥ እነዚህን ፊደላት ስለምታገኙ የእያንዳንዱን ፊደል መያዝ ስላለባችሁ ይጠቅማችኋል ብዬ ስላሰብኩ ነው ያመጣሁላችሁ። እስከ መጨረሻው ተከታተሉ። ቀጣዩ የፊደል እንደዚሁም ቀጣዩ ውስብስብ ፊደል ደግሞ ሷ እንደምታዩት ነው። ሷ ማለቴ ሿ ሿ ሶሪ ሿ ይህ ሿ እንደዚሁ በእንግሊዝኛና እንደዚሁ ደግሞ ሁለት ፊደላትን በአንድ ላይ አድርጋችሁ መጠቀም ትችላላችሁ። ሹዋ ሹዋ፣ በእንግሊዝኛው ደግሞ ኤስኤች ዩኤ ሹዋ። እንዲሁም ደግሞ ቋ ይባላል። ይሄ ቋ፣ ቁና ዋ ወይም ደግሞ በእንግሊዝኛው ኬ ዩኤ ኳ፣ ኳ፣ ቡዋ ቡዋ፣ ቡና ዋ እና ዋ ቱዋ ቱና ዋ ቱዋ ቹዋ ቹና ዋ ኑዋ ኑና ዋ። እንግዲህ እናንተ በጽሁፍ ስትጽፉ ሹ ብላችሁ ለመጻፍ ሹ ዋ ይህንን መጻፍ ትችላላችሁ ግን ፊደሉ በተለያዩ ጽሑፎች ውስጥ ተለያየ ቃላት ላይ ተጽፎ ወይም ከመጽሐፍ ላይ ከተለያዩ ቦታ ተጽፎ ስለምታገኙት የግድ ነው ይህም ፊደል መያዛችሁ። እናንተ ለመጻፍ ብቻ ሳይሆን ለማንበብም የግድ ስለሚያስፈልጋችሁ እያንዳንዱን ቅርጽ እዩት። ይህን ይመስላል፣ ይህን ይመስላል። የምታዩት ሻ ተጽፎ ከእግሩ ላይ እንደዚህ አግዳሚ መስመር ነው ያለው፣ ሿ። ቀ ተጽፎ እግሩ ላይ አግዳሚ መስመር ቋ ባን ተጽፎ ደግሞ እግሩ ላይ አሁን አግዳሚ መስመር ቧ። ቫ ተጽፎ ከእግሩ ላይ አግዳሚ መስመር ብታረጉበት ቧ። ተን ጽፋችሁ ከእግሩ ላይ አግዳሚ መስመር ብታረጉበት ቷ። ቸን ጽፋችሁ ከእግሩ ላይ አግዳሚ መስመር ብታደርጉበት ቿ። ናን ጽፋችሁ ከፊደል ውስጥ ና በፊት ባለው ዝግጅታችን ትንብለ አዘጋጅተንላችኋል። ፊደላትን ከዛ ላይ እየገባችሁ እያንዳንዱ ፊደል ማየት ትችላላችሁ። ና ጽፋቸው እግሯ ላይ እንደዚህ ብታደርጉ ኗ ይሆናል። ይህን እያንዳንዱን ደግሞ እናንተ በሚመቻችሁ በኩል ማንበብ ትችላላችሁ። ሹዋ ወይም ሹዋ ወይም ኤስ ኤች ዩ ኤ ሹዋ። ቁዋ ወይም ቁዋ ወይም ኬ ዩ ኤ ቁዋ። ቁዋ ቁዋ ቁዋ ኬ ዩ ኤ ቁዋ። ቡዋ ቡዋ ወይም ደግሞ

እያደረጋችሁ ተለማመዱ። ቀጣይ ውስብስብ ስብስብ ፊደል ኙዋ ኙዋ ጂ ኤን ዩ ኤ ኙዋ፣ ወይም ደግሞ ኙ ና ዋ ጽፋችሁ በአማርኛ ኙዋ የሚል ፊደል መጻፍ ትችላላችሁ። ኳ፣ ኩ ዋ ሁለት ድምጽ ነው ያለው በአንድ ላይ ማለት ነው። ኳ በአንድ ፊደል የተወከለ ኩና ዋ ኳ፣ ወይም ደግሞ ኬ ዩ ኤ ኳ ኤች ዩ ኤ ኋ ወይም ደግሞ ሁ ና ዋ በአንድ ላይ። ዟ ዜድ ዩ ኤ ዟ ወይም ደግሞ ዙ እና ዋ ሁለቱ ፊደል ዟ በአንድ ተወክሎ ዟ። እንደዚህ ብትጽፉትና ይህችን ብቻ ብትጽፉት ተመሳሳይ መልዕክት የሚያስተላልፍ ጽሁፍ በጽሁፍ ውስጥ ብታካቱ ይህንና ወይም ይህን ተመሳሳይ መልዕክት የሚያስተላልፍ ጽሁፍ በተለያዩ አጠቃቅም መጠቀም ትችላላችሁ ማለት ነው። ዥዋ ዜድ ኤች ዩ ኤ ዥዋ ወይም ደግሞ ዥ እና ዋ ዥዋ። ዱዋ ዲ ዩ ኤ ዱዋ ወይም ደግሞ ዱ ዋ ዱዋ። ዥዋ ጂ ዩ ኤ ጁዋ ወይም ደግሞ ጁ ዋ ዥዋ በነገራችን ላይ በእንግሊዘኛ ፊደላት ስጽፍላችሁ በአማረኛ ለመጻፍ ይህን መጠቀም አለባችሁ ለማለት ፈልጌ ሳይሆን የአማረኛ ፊደላትን በትክክል መጥራት ማትችሉ የእንግሊዘኛ ፊደሉን እየጠራችሁ የአማረኛ ፊደላት ቅርጽና አጠራር ድምጽ መለማመድ እንዲያመቻችሁ ብዬ ያስቤ ነው እንጂ አማረኛን ለመጻፍ እንግሊዝኛን መጠቀም አግባብነትም የለውም፣ ተመሳሳይ መልእክትም ያስተላልፋል ለማለት ፈልጌ አይደለም። ቀጣይው ውስብስብ ፊደል ጓ። ጓ የምታዩትን ይመስላል። ጓ ጂ ዩ ኤ ጓ። በአማረኛ ፊደል መጥራት ካልቻላችሁ በይህን በመጥራት የጓ ቅርጽ ይህን ይመስላል ብላችሁ በአትኩሮት ማየትና መለማመድ ትችላላችሁ። ጧ ቲዩ ዋ ቲዩ ኤ ቷ

ጽዋ ቲኤስዩኤ ጽዋ ፉዋ ኤፍዩኤ ፉዋ ፑዋ ፒዩኤ ፑዋ። እንግዲህ ጓ ብሎ ለመጻፍ እናንተ ጉዋ በአማርኛው ይህንን መጻፍ ትችላላችሁ፣ ወይም ደግሞ ጉዋ ይህን ይህ ውስብስብ ፊደል ይህንን ሁለት ፊደል በአንድ ላይ አድርጎ የያዘ ነው። ጉዋ ጡዋ

ዋ ና ዋ እናንተ በሚመቻችሁ መንገድ በማንበብ በእንግሊዘኛው በማንበብ በዚህ በአማርኛው በማንበብ ወይም ደግሞ ሁለቱ ሁለቱ ፊደላት በአንድ ላይ የተጻፉትን በማንበብ ይህን ውስብስብ ፊደል መያዝ የግድ ይላል። ምክንያቱም ካልያዛችሁ እናንተ የፈለጋችሁትን ጽሑፍ ማንበብ በምትፈልጉበት ሰዓት ይህን ፊደል ብታገኙት አታውቁትም። ስለዚህ ያን ነገር ማንበብ አትችሉም። እንደዚህ እያደረጋችሁ ተለማመዱ። ለመጣፍ ይኸው ጧ ጣ እና ከግሯ ላይ አንድ አግዳሚ መስመርን የተጻፈባት ጯ። ደግሞ ጫ እንጽፋችሁ አንድ አግዳሚ መስመር ከአንድ ግሯ ላይ ጷም። ጳ እንጽፋችሁ ከአግዳሚ መስመር ጿን ለመጻፍም ጻ እንጽፋችሁ አግዳሚ መስመር ፏን ለመጻፍም ፋ እንጽፋችሁ ከግሯ ላይ አንድ አግዳሚ መስመር ፖዋል ለመጻፍ ፓን ጽፋችሁ ከእግሯ ላይ አንድ አግዳሚ መስመር እያደረጋችሁ መጻፍ ነው። እያንዳንዱን በትኩረት ተከታተሉ። በዛሬው ዝግጅታችን ከዚህ ላይ እናበቃለን። እናንተ ስልካችን ባስቀመጥ ነው። ስልካችን ለኦንላይን መማር ከፈለጋችሁ ደውሉልን። የምትፈልጉትን የትምህርት አይነት እናስተምራለን። በፈለጋችሁት ሰዓት፣ በሚመቻችሁ ሰዓት። ደህና ሁኑ። በቀጣዩ ቪዲዮ እስከምንገናኝ መልካም እለት።